አልጋ አልጋ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ አልጋ ባልጋ ነው መንገዱ ቅዱስ ላሊበላ የምትዱ ቅዱስ ላሊበላ የምትዱ

የነገርኩሽን የነገርኩሽን የነገርኩሽን ያ

አ የነገርኩሽን ነገር የነገርኩሽን የነገርኩሽን የነገርኩሽን አደራ ድንግል ማርያም የነገርኩሽን